እምትወጪልኝ? ቆይ፣ ማንኖ በዚህ ልክ ስሜትሽን ያመሰቃቀለው? ችግሩ ያለው ማን ጋር ነው? ነገሩ ከምታስበው በላይ ውስብስብ ነው። አሁን እንዲህ ነው ብዬ ልነግርሽ አልችልም። ድሮም ልብሽ ቅልጥ የሚልበትን ነገር እኔ ነው የመቻጣሁት። አሁን ወደ ገደለው እንግባ። አማቼ የት ነው ያለሽው? ትልቅ እንግዳ መጥቶብሻል አማቼ ቤቱን ጥለሽ ወዴት ነው የሄድሽው በስማሙል አንቺ ቤት ነው የገባሽው እንዴት ነሽ አማቼ ምን ነው? ሲያዩኝ የደነገጡ ይመስላሉ። ምነው ከሰው የተለየ ነገር አለብኝ እ ቆይ ግን፣ አንቺ ምን አይነት ፈጣጣና አይን አውጣ ሴት ነሽ? ግን ይሄ ቤት እኮ ባለቤት አለው። ዝም ብለሽ ዘው ብለሽ ትገቢያለሽ እንዴ? ምን ነው? የልጅ አያት እኮ ቤት ተከራይቶ ለኖሩኝ እንደሆነ ናሆም ነግሮኛል። እና ቤቱን ስታይ ኪራይ ቤት ይመስላል። ዘው ብለሽ የገባሽው። ቆይ ግን ምንድነው ሀሳብሽ? እሳቸውንም ተጨማሪ ወጪ ላ ለማስወጣት በዛ ላይም ደግሞ ከልጅ አባት ጋርም ለመኖር ነው የመጣሁት መቼም ናሁም የዲኤንኤ ምርመራ አድርጎ የራሱ ልጅ እንደሆነ ሳይነግራቸው አይቀርም። እባክሽ እንደዛ ነው ቢሆንስ፣ ከልጄ ናሁም ዲቃላ ረገዘች ሴት ሁላ እዚህ ቤት የምትኖር መብት አላት ያለች ማን ነው? ትሰምኛለች፣ እንደሱ አይነት ሆ ድል የምታገኘው ክብሯን የጠበቀች ሴት ነች እንጂ እንዳንቺ የትም ስትንዘላዘል የቆየች ሴት አለች። አንቺ ደግሞ መቼም ቢሆን የልጅ ሚስት ልትሆኚ፣ እሱን እንግዲህ በጊዜ ሂደት የምናየው ይሆናል። ይልቅ አሁን ክፍሌ ብታሳዩኝ ይሻለ። ደግሞ ከናሁም አጠገብ ቢሆን በጣም ደስ ይለኛል እና ስለዚህ በጉልበትሽ እዚህ ቤት ለመኖር ነው የመጣሽው? ትሰሚኛለሽ ናሁ ምን ጠርቼው እንደ ድመት አንቆ በመስኮት ባያወረውርሽ ምን አለሽ? ዝናሽ በይ እጂ ወይ እንደ ዝናሽ ቤቱ የማንም እንኩሮ መጫወት አይሆን። እንደዚህ ማነስ ጮኛ ተብዬ አይደለም ያቺ ልጅ ቤት ድረስ ሻንጣውን ዘመጣች። እሺ በቃ ከናውን ጋር ነው ታለ መጣልኩሽ እኮ እንደዛተቹ አቶቹ ቤት ድረስ መጣች አይደል? ችግር የለም በቃ አንተ እዚሁ ሰራንስ፣ እኔ በሚገባት ቋንቋ አናግረን። ናሆም ናሆም፣ አንተ ናሆም፣ አብረን እንሄዳለን። እባክህ ጠብቀኝ እሺ። ወንዱን አያቴ እንደውለው ስለጠሩት የሚፈጠር ነገር ያለ ይመስሎታል? ይልቁኑ እስካሁን ባዶ ሆዴ ነው እያስለፈለፉኝ አሉት። እስኪ ለነብሰ ጡር የሚሆን ቆንጆ ጁስ ይዘዙልኝ እንጂ እኔ ዝናሽ ተናግሬያለሁ። ከዚህ ቤት በውርደት ከመውጣትሽ በፊት በክብር ብትወጪ ይሻልሻል። ማንም ያዋርደኝ የልጅ አባት ነው ወይስ ላይኮ። የኔ ማል ምን ብወጣው እኔም ማዝነው ነው። የዛን ቀን ሰውነሽ ብለን ምሳ መጋበዛችን ብቻ ነው። ለነገሩ ስታይን ከመጀመሪያውንም አልወደድሽኝን ነበር። እኔ ራሱ ከአጠገቤ ዞር እስከምትይ በጣም ነበር ይጨነቀኝ። እኔ ምልሽ በጣም የሰው ንቀት አለብሽ። ልብ ስርዓት አርጊ ቢሻለው። አንቺ ምንም እንኳን ሰለ ቢቀጥሩብኝም አቶ ላይኩን በጣም ጥሩ ሰው ናቸው። ለመሆኑ ግን ለልጃቸው ያጩላት ልጅ ምን አይነት ልጅ እንደሆነች ያውቃል? ቆይ ስለማን ነው እያወራሻለሽ? ዘሩ ዝናሽ አሁን የማወራው ነገር ስለ ኑሐሚን መሆኑ ጠፍቶሽ ነው። ዛሬ እንደውም የመጣሁት ስለ ኑሐሚን ጉዳይ እያንዳንዱን ነገር ለማፍረጥበት ነው፣ ሁሉም ባለበት። ስለ እሷ ደግሞ ምን የምታውቂው ነገር አለ? የምታውቂው ጉዳይ አለ እንዴ ስለሷ? ይሄው ልጅ ምን መሰለሽ አማቴ ኧረ ተይው። እንደው ናሁም ራሱ ሲመጣ እሱ ባለበት ነው የማፈነዳው። አምራን አምራን፣ ለምንድን ነው ለዚህ እያደረግሻለሽ? ምን አይነት የተረገመች ሴት ናት! ጭራሽ ቤት ድረስ መጣ ቤተሰብ መረበሽ ይህ ልጅ እስካሁን ክፍልሽ ውስጥ ሆነሽ እየቆዘምሽ ነው። ቆዘመው ይበቃሻል በቃሻል። ትንሽ እንኳን ወጥሽ ነፋስ ተቀበይ። ብቻዬ ምን ፈልጌ እኮ ነው። አባዬ እባክህ ተወኝ። እንዴት ነው ምትሆሽ? ዓይንሽ እኮ ሊጠፋ እኮ ነው። ወይ የሆንሽው ነገር አልነገርሽኝም። እኔ እኮ በጣም ግራ እየገባኝ እኮ። አንተ ስለኔ አትጨነቅ አልኩህ አባዬ። ይልቅ የውጭ ፕሮሰሱ እንዴት ሆነልህ? እዚህ ሆነ እኮ ከምትጨነቅብኝ አንተ ሄደህ ብትታከም ለእኔም ተስፋ ነበር። እንግዲህ ለይኩን በቅርቡ ፕሮሰሱ ይጀምራል ብሎኛል። እስቲ ለመጨረሻ ጊዜ ልጠይቅሽ፣ ለምንድን ነው የውሸውን ነገር ማነግሪ? ምን ብዬ ልንገር? ማለት ደህና እኮ ነኝ አባዬ፣ አይኔ እኮ አልታወራም። ደና እንዳልሽ እያየሁሽ ደህና ነኝ ለምትኛለሽ። እኔም እኮ ችግሬን ብተነፍሰው እና ብገላገል እኮ ደስ ባለኝ፣ ግን ምን ላደርግ አባዬ። ክብሯን ጠባቂነች ያልካት ልጅ እርጉዝ መሆኗን እንዴት ደፍሬ ልንገርህ? ለአባት የማይነገር የውርደት ውርደት ቢሆንብኝ እኮ ነው። ትረዳኛለህ ብዬ ተስፋ አደርጋለሁ። በድንገት ምን ገጥሞች፣ እንደዚህ እንደውሽ ማወቄ ግን አንድ ቀን አይቀርም። እኔ ግን የምፈራው የከፋ ነገር እንዳይገጥምሽና የአባትና የልጅ ግንኙነታችን እንዳይበጠስ ነው። ይልቅ ቅድም የምን ጫጫታ ነው ሳሎን ነው የሰማሁት? እቴ እባክሽ አሁንስ የዚህ ቤት ጉድ ማለቂያ ያለው አይመስለኝም። ደግሞ ምን ተፈጥሮ ነው? የነዋ ምጮኛ ሻንጧን ይዛ ዚህ ቤት ምን ድንገት በዛ ጋር ሳልፍ ነው የሰማሁት። ዝናሽ የምትይዘው የምትጭብጦ ጠፍቶታል። እኔ ግን በጣም ያዘንኩት ለጓደኛ ለሌኩን ቆይ፣ ምን ሊሰራ ነው እዚህ ድረስ የመጣችሁ? ሲመስለኝ ከነውም ጋራ ተማክረው ገና ልጁ ሳይወለድ ምርመራ አድርገዋል። ልጁ ሳይወለድ እንዲህ ማድረግ ይቻላል እንዴ? እንግዲህ ቢቻል ነው። ከሌክ ሆኖ እንደዛ የሰማሁት እና ልጁ የማን ነው? የናው እሷም ልጁን መያዣ አድርጋ ይሄን የከበረ ቤተሰብ ልታስጨንቅ ነው የመጣችው። ለመሆኑ አሁን እሷ ሳውን ነው ያለው? ምን አውቄ ልጅ መምጣቷን ወይዘሮ ዝነሳት ነግሮ አትቀርም። እሱን በጣም ያሳዝናል ባለ ልጅ ገጥሞ እንደዛ ነው አይደል? አንቺ ቆይ ምን አይነት ሰው ነሽ? ምንድን ነው የምትፈልጊው ከኔ? ለምንድን ነው ሰላም የማትሰጪኝ? ቆይ የልጅ አባት ቤት መጣው እንጂ ምን አደረገው? ጭራሽ ምን አደረግኩት ያለሽ እንዴ? በግድ ሰው ቤት ገብተሽ አልወጣም ከማለት በላይ ምን ልታደርግ ይፈለግሽ? ነገር ሳይፈጠር ቀጥ ብለሽ ቤቱን ለቀሽ ውጪ። እንግዲህ እንቅጩልን ጋርክ እኔ ከዚህ ቤት ወዴትም አልወጣም። እባክህ ና አሁን ሹፌሩ ካልጥራውና ለሁለት ጎትታቸው አስወጡልኝ። ችልች ቆይ፣ ማይ አምራን ይሄ ጨዋታ አይደል። ይልቅ ቤቱን በሰላም ተለቂ ነው የሚሻልሽ እኮ። ወዴት ነው መውጣው? ልጄን ይዤ ጎዳና እንደወድቅ ነው እንዴ? ፍላጎት፣ ስለሱ እኮ ከአባዬ ጋር ተነጋግራችሁ ጨርሳችኋል አይደለ? እስክትወልጂ ድረስ ቤት ይከራይልሻል። አለቀ። ለምንድን ነው አንቺ፣ ጄሪ ሰብለ፣ ምን እየሞከርሽ አለሽ? እኮ እስከ ሞል ድረስ ከዛ ልጁን ተወስዱና እኔን ጎዳና ላይ ልጥሉ ሞኛችሁ ፈልጉሽ። እኔ በዚህ አልሸወድም። ግን እኮ የራሴ ቤትና መኪና አለኝ ስትይ ነበር አይደል አንቺ ቀጣፊ ውሸታም። እንግዲያውስ ቁርጣችሁን ያውቁት። እኔ ልጄን ወልጄ ማሳደግ የምፈልገው እዚሁ ቤት ነው። ይልቅ አሁን ማረፊያዬን አዘጋጁልኝ። ገብቼ ማረፍ ነው የምፈልገው ወይኔና

ለምን አትረጋግም የእኔ ልጅ የሰው ሰላም እኮ እየደሳሽ እኮ። ይቅርታ፣ የርሶን ትብብር ማንም የፈለገ የለም። እኛ በምናስወጣት እናስወጣታለን። ታረጋግ እንጂ እንዴ! ይሄን ያለ አባቴ ምን ብሎ ነው እንደዚህ የምትቆጩ? በዚህ እንደፈለጋችሁ ስደቡኝ። ለነገሩ እናንተ የምታደርገው ላይኩንና ልጁ ናቸው። የማንም መጫወቻ የሚያደርጉት ስታወሪ፣ እየለየሽ አውሪ። ምን ማለቶት ነው? ሰው እየለየሽ ማለት። እና እኔ አምራን ነኝ ባለጌው። አረ በፈጠራችሁ ሰው አታሳብዱ። ቢገባክ የአንተ ልጅ ናትሽ ቀስ አባትሽንም እንደዚህ አታጣድፊያቸው። ለማንኛውም ሁላችሁም ሰው እቺ ጨዋ የምትሏት ሩሃኒ ከማንነቱ ያልታወቀ የሁለት ወር ፅንስ ብሆ ገንዛለች። ምን አንቺ ግን ምን አይነት ሰው ነች እንዴ? ልጅም በማይሆን ነገር የምከሻት። እንግዲህ የነገረችን የቤታችሁ ሰራተኛ ናት። የእርግዝና ውጤቷን

እራሱን አድርጊላቸው፣ ራሱን አድርጊላቸው። ቃ ቃ አ እስኪ ተረጋጊ ነሚ ትንሽ እንያቸው እና እየነቃልኝ እባክህ አባዬ፣ እነቃለሁ አባዬ። ደህና ነህ አይደል? ደህና ነህ? ምን ሆኜ ነው? ሳሎን አብራ። አሁን ለጊዜው ዞር በይ፣ ሆስፒታል እንወስዳቸዋለን።

ከዛ ከኤርሚያስ ከዋልጌ ልጅ ነው ወይስ ከማን ነው ንገሪኝ ራሱ ይሄ ኤርሚያስ ነው በወቅቱ ከሱ ፍቅር ይዞኝ ነበር እሺ አው ከፊቴ ዘርበ ልጅ ይህ ልጅ ብዬሻለሁ አባኪ ነው ዳባቱ አባትሽንማ ጉድጓድ ቆፍረሽ ቀብረሽዋል እኔማ ኑሐሚን የምትባል ልጅ የለችኝ ከዚህ በኋላ ዘርበይልኝ ከእኔ አባዬ ደና ልጅ አለችኝ ብዬ ለለይኩል መናገር አንቺን ነበረ ደና ልጅ ብዬ ያስታወኩት ወይኔ ተሰማ አባይ በፈጠረ እኔ እንትራ ጥጪ መኖር አልችልም። እባክህ አባዬ ይቅርበልኝ፣ እባክህ ይቅርበልኝ። ቢገባሽ፣ ከማንም ዱርዬ ጋራ ስትማግጪ ነው ያስጠላሽኝ። አሁን ካጣገበ ዘርበይ ልኝ፣ ዘርበይ ልኝ ይሻለው። አንዳ ህይወት እንዳመሰቃቀልሽው ህይወትሽን እንዳመሰቃቀል ይሻለው። እና የመጣሽበትን አሳካሽ አይደል? ሁሉንም ነው ሚስጥር ከተናገርሽ ጉዳይሽ እንጨርስሻል ማለት ነው። አሁን ቀጥ ብለሽ ከዚህ ቤት ውጪ። ቆይናሁም የኑሐሚን ብልግና ምንም ሳይታይ ነው። አሁንም እሷ ለመ ለመጮህ እቅድ አዎ፣ እጫዋለሁ ማየ እጮባታለሁ። ቢያንስ ኑሐሚን በፍቅር ታላ ነው የሚሆነው። እቺ ግን ሚስኪን አይደለችም። እውነት ነው፣ እኔ ፍቅር አታሎኝ ነው እንጂ እንዳንቺ ባንድ ገላ ሁለት ሰው ለምጄ አይደለም። እሺ አፍሽን ትግይ ብዬሻለሁ። ማትረድ ምን ነው ተቆጣሽ? የኔን ጉድ ብቻ ወጥተሽ የአንቺን ጉድ ሳልናገር ምቀር መስሎሽ ነበር። ስለምን ጉድ ነው የምታወሩ በዚህ ታሪክ ውስጥ ብቸኛ ተበዳዮች ነው እና ነው ብቻ ነው አንቺና ኤርሚያስ አይደለም። ኤርሚያስ በሆዴ ውስጥ ያለው ልጅ አባት የእሷ ፍቅረኛ የነበረውና እዚህ ቤት ውስጥ በሽፍርና የተቀጠረው ኤርሚያስ እና ምን ይጣፈስ ለአንቺ ብሎ መሰለኝ ያ ኤርሚያስ ያለ ፍላጎት እዚህ ቤት በሽፍርና የተቀጠረው ወይ ነው። አሁን እነዚህ ሴቶች ከዚህ ቤት አስወጣልኝ፣ እኔ ከዚህ በላይ ጭንቅላት ምንም መቋቋም አይችልም። አንተ በየጊዜው የምትቀበለውን ገንዘብ አንድ ላቃ የምታኖረው ለኤርሚያስ ነበር። መኪና እስከ መዛፍ እንደርሳል። አንቺ ውሻ ብሽን። እሱ ደግሞ ከእሷ በሚቀበለው ገንዘብ ስራ እንዳለው ነግሮ ለኔና ለባየ ቤት እስከ መከራየት ደረሰ። ወይኔ ይዝናል። እኔ የሚያሳዝነኝ ገንዘቤ በየቦታው መበተኑ ነው። ዝም በላቱ ዴ። ዝም ብላ ነው እያወራች ያለችው። ለፍቅር ስቲ ነው። ይሄ ስታደርገ የነበረው ከሚያፈቅርሽ ሰው ገንዘብ እየተቀበልሽ ለምታፈቅርሽ ሰው ገንዘብ ስትሰጪ የነበረው። አንቺ ግን በጣም አበዛሽ። ኤርሚያስን እኔን ስለሚወደኝ ነበር ገንዘብ እየተቀበለ ለእኔ ሲያጠፋ የነበረው። በመሃል ግን እየተጎዳን የነበረውን እናንተ ነናሁም ፍቅሬ በልጆች ምላለሁ። የምታወራው ነገር በሙሉ ውሸት ነው። ዝም በይ! ከናሁም ፍቅር ሳይሆን እልህ ነው የያዘሽ። አምራ ኤርሚያስን ለመርሳት ስትይ ነው ወደ ናሁም የተከረበት ሹ አንቺስ፣ ከናሁም እንዴት ነው እባክሽ ፍቅር የያዘሽ? አረ እባክህ፣ አንድ ሰውዬ የሆነ ነገር አይደል እንደነገርኩሽ። እኔ የተበዳይ ከጎኔ የቆመው ደግሞ ናሁም ብቻ ነው ትሰሙኛላችሁ? ልጄ አንዳችሁንም አይፈልጋችሁ ሁለታችሁም ለልጄ የሚስታቶ ነው። አሁን ከዚህ በላይ ሌላ ችግር ሳይፈጠር ከዚህ ቤት ውጪ ውጪ። ቆታ ትችላለህ። ሲቪና እሺ። ግን እንዴትም አድርግ አታስወጣኝ። ወይ ጉድ! ቤቱን እኮ ከሚያስ አሁን ደሞ ካንተ ጋር ነው ችግሬ። ተውሻ፣ እንዴት ነው እንደዚህ ነገር የምታረገው? ምን እንዴት ሁለት ሴቶችን ህይወት ታበላሻለህ? አንተ ምን አይነት የማይረባ ነገር ነው ያደረከው? ምን አይነት ቆሻሻ ሰው ነው አንተ ግን? በሰላም የለችም። ደግሞ ቤቱ ምንድን ነው የሚመስለው? እንኳን መጠለይ እኮ አቅቶኛል። ከዚህ በላይ ቤትን ተረከበኝ። እኔ በቃኝ። ምን ማለት ነው እሱ ደግሞ? እኔ ከዚህ ልሄድ ነው። የዚህ ቤት ጣጣ ምንም አያልቅም። እኔ በቃኝ፣ በቃኝ። ከዚህ ልሄድ ነው። በቃኝ። አልገባኝም። ቆይ ተፈጥሮ ነው የተፈጠረው ነው ማለት የጓደኛ አለች ታማኝው ነው ኑሐሚን። እንግባና ጠይቃት ነው ኑሐሚን። ምንድን ነው የሆነችው? ገብተህ ለምን እራሷን ጠይቃት። ዛሬ በእሷ የተነሳ አባቷ ትንፋሽ ተቋርጦ እጃችን ላይ አርፎ ነበር። ምን እያልሽ ነው? ይች ተውሳክ ምን አለ በዚህ አጋጣሚ ከቤት ንቅል ልብላል የምትወጣ በቃ ታ በቃ ወደዛ ሀቁ ልንገር አምራን ለአንድ ቀን የሚሆነው ልጅ አላውቅም። እሺ እኔ ግን ልቤ ጠፋ ነበር ማፈቅናት ስለ እሷ ያለ ነገር ልቤንም አይኔንም አውሮት ነበር። በጣም ታሳዝ ልብን እንኳን መሰጣትን ሲጠንቅቀ ማታቅ ደነዝ ነገር ነሽ። ልክ ነህ፣ ልክ ነህ። ለእንደ አምራን አይነቷ ርካሻይት ልቤ ይመስታል ነበርብኝ። አሁን ግን ከልቤ አውጥቼ ጠልቻታል።

እሴ ምን ነው? መመ እንዴ! ኑሐሚን ሲታለች የዛችን እርኩስ ልጅ ስም እንዳጠራብኝ የፈጣሪ ያለ። ቆይ ይሄን ያህልም ተፈጥሮ ነው። ወዳጅ፣ እስካሁን ስላደረግክልኝ ነገር በጠቅላላ አመሰግናለሁ። አንተም ቤተሰብም በእኛ ምክንያት መታወክ የለባችሁ። ትንሽ ይሻለኝ እንጂ ከዚህ ወጣለሁ። ምንድነው የተፈጠረው? ተሰማ፣ እኔ እስካሁን ምን እንደተፈጠረ ግልጽ ሊሆንኝ ያልቻለ። ምንም አታውቅም ያልኳት ልጅ አዋረደች። ኑሐሚን፣ ሰው ፊት አንገቴን አስደፋች። ላይኩ አልገባኝም። ስለኛ ነው አሚኑ እያወራ ያለው? አዎ፣ የኔ ነው። ህይወቴ እንደዚህ ስለተመሰቃቀለ ደስ አለሽ አይደል? ለምን ደስ ይለኛል? ሲጀመር እኮ ነው ላንቺ እየተከላከልኩልሽ ነበር። እየተከላከልሽልኝ ሳይሆን ነገሩን እያባባሽ ነበር። ለማንኛውም የልጅ አባት ኤርሚያስ መሆኑ በጣም ገርሞኛል። የኔ ልጅ በፍጹም የሱ አይነት አባት አይኖሩ። ስሜታዊ አቱ እንጂ ነዋ። መጀመሪያ ነበረ መጠንቀቅ። አሁን ከሆነ በኋላ መካድ ምንም ይሉት ሰሊጥ ነው። ልጄ ነው ያልሺው። ጭራሽ ጠላትሽ መሆን ይቀርቶ ልጅሽ ሆንኩ። የሚያስጥረው ልጅ ነው። ይቅርታ አድርገሽለት ደግሞ አብራችሁ ብትሆኑ ደስ ይለኛል። ያንቺ ልጅ አምራንን ይቅር ቢላት ደስ ይልሻል? በእርግጥ ልክ ነሽ፣ ደስ አይለኝም። ስለዚህ እኔንም እንደዚው አስቢው። ለምን እንደዚህ እንደምትሆኑ ይገባኛል። ሚስጥርሽ እንዳይወጣብሽ ነው አይደል? ልክ ብለሻል። እኔ ከዚህ በኋላ ምንም መደብቅልሽ ሚስጥር የለኝም፣ ሁሉን ነገር አምራን ድብልቅልቁን አውጥተዋለች። የኔ ሚስጥር ግን አደራ፣ ከዚህ በኋላ ቶሌ ኩኝ። ስለዚህ ነገር ከሰሙ እዚህ ቤት እንድቆይ ላይፈልጉ ይችላሉ። እሱ ብዙም አይጨቀኝም። የአባቴን ህክምና ግን ቃል የገባሽልኝ ቃልሽን ጠብቂ ብቻ። አንቺ ከዚህ ሄጂ እንጂ የአባትሽ ነገር ችግር የለውም፣ እኔ አስተካክለዋለሁ። ለይኩን ይህን ነገር ከሰማ ጥሩ አይመጣም። አታስብ፣ እሄዳለሁ። ሚስጥርሽ እንድጠብቅልሽ ከፈለግሽ ግን ቃልሽን ጠብቂ፣ አባቴን አሳክምልኝ። ግን ለይኩን በአንቺ ተበሳጭቶ ህክምናው እንዲቋረጥ ያደርግስ? ይህም በፍጹም አላምንም እኮ የእኛ ኑሐሚን። እስኪ ተው ለይኩን። ስለዚህ ነገር ባሰብኩ ቁጥር እየታመምክ ነው በቃ የሆነው ነገር አንዱ ይሆኗል። ሀዘን ምንም አይጠቅም። ከስራ እየተባረርኩ ነው መሰለኝ። በእርግጠኝነት ኑሐሚንም ከዛ ቤት ተባራለች ማለት ነው። ስለዚህ ሁለታችንም አንድ ነን። እድሜ ላንቺ፣ ይኸው ከዛ ቤትም ተባረርኩልሽ። የምትፈልገው ነገር ተደርጎለዋል። ያው የፈለግ ከሆኗል ኑሐሚንን በሁሉም ሰው ፊት አዋርጃታለሁ። ይህን ንግስላ በደንብ አርጊ ነው ማቃት መቼስ አንቺ እንደዛ ስትያት ዝም ብላ የምትቀመጥ ሰው አይደለችም። አንቺንም መቀመቅ ይዛሽ እንደወረደች ነው እርግጠኛ መሆኑ የኔንም ጉድ ዘርግፈዋለች። ምን አይነት እልኸኛ ልጅ ናት? አባቷ በሞትና በህይወት መካከል ሆኖ እያንዳንዱን ነገር ዘረገፈችው እና ሆምም ደስ እንዲላት እኔም በጥፊ መታኝ። ይበልሽ ሲያንስሽ ነው። እኔ እንዲሁም እንደኔ መሬ ላይ አንደባልልሻል ብዬ ነበር። እያላገጥክ ነው። በነገራችን ላይ ሴትዮዋ አንድ ቡላ ነበር። ስራ ለቅቀል ከኑሐሚን መለየት ያሳሰበ ይመስላል። አይዞ፣ እሷም ሌላ ቤት ስገባ እንደ ለመድከው። እሷ የምትገባበት ቤት በጥበቃ ነው ትገባለ። በተራሽ ነው። ሊያሾፍሽብኝ ነው። በነገራችን ላይ ከአንቺ ጋር ያለኝን ነገር በሰላም መፍታት እፈልጋለሁ። የትኛውን ነገር ነው በሰላም መጨረስ የምፈልገው? ሁሉንም ነገር፣ በኔም በአንቺም በኑሐሚንም መሃል ያለውን ሁሉንም ነገር መጨረስ እፈልጋለሁ። ናሆምን እረስተዋል መሰለኝ ከናሆም ጋር እንኳን ሁለታችንን በሚያግባባን ቋንቋ የተነጋገርን ይመስለኛል ፊትን ምን ሆንሽ ብዬ ልጠይቅ ነበር ከናሆም ጋር ተጣልታችሁ ነው አይደል ትንሽ መቼም እኔ አሁን ለኑሐሚን ያለኝን ፍቅር ያህል አንቺ ለሱ ፍቅር አለኝ አትኝም ምን ማለት ነው ሆን ብለሽ ናሆምን ለማሰር ልጁ እንዳረገሽው ግልጽ ነው እንደዛ ነው የምታስበው ማለት ነው ማሰብ ብቻ ሳይሆን እውነታውን ብሶ ነው ሲጨቃጨቀኝ ነው እንዲፈልግሻል ያልኩኝ ጉዳዩን በሰላም መፍታት ፈልጌ ነው ኑሐሚን ከዚህ በኋላ በዚህ ጉዳይ እንደተረበሽ አልፈልግም። ቤቱ ነገር ባንቺና በኑሐሚን መሀል ያለውን ነገር ነው። በጉልበትሽ ሄደሽ እኮ ምንም ያመጣሽው ነገር እንደሌለ አይተናል። እና ይቅርታ እንድጠይቅ ፈልገህ ነው? አንቺን የሚያስደስትሽ ከሆነ እኔ በምትኩ እኮ ነው ይቅርታ ለመጠየቅ ዝግጁ ነኝ። አግባብተይ ሞታል። እሺ፣ ከኑሐሚን ጋር ገደል መግባት ትችላላችሁ እንዴ? ይህን ነገር ግን ብታስቢበት የተሻለ ይመስለኛል። በጣም አዝናለሁ ጋሽ ምን እንደምለው አላውቅም። በእርግጥ ስላንቺ ሰማሁት ብዙ ያልጠበቁት ነገር ነው። አትፍረዱበት፣ በጣም የሚተማመንባት ልጅ ስለነበርኩኝ ነው። ቆይ ይሄ ነገር እንዴት የተከሰተው ሳይሽ፣ ደግሞ ጠንቃቃ ልጅ ነሽ። ምን አይነት ስጣን ያሳተሽ? በፍቅር ሰምተታ ለይ እኮ ነው ጋሽ ላይ ፍቅር ፍቅር ማስብበትን አይምሮዬን ደፍኖ እንዳላስብ አደረገኝ። ስለዚህ ይሄ የልጅና አባት የተባለው ልጅ አፍራሽ ነበር ማለት ነው። አሜኛውም ጭምር ነበር። መልሴ ከሄደት ሆነ እንጂ በቃውን። የሆኖ ሆኖ እርሶ ግን አይቆጡኝም? ወይ ላይ ላይ አይተፉብኝ ለምን እንደዚህ ያደርጋሉ ነው። አሁንም ቢሆን ይሄንን ነገር አውቀሽ እንዳላደረግሽ እርግጠኛል። ተመስገን ቢያንስ አንድ ሊረዳኝ የሚችል ሰው አገኘ። አባዬ እንደሆነ በጣም አዝኖብኛል። ተሰማን ለማሳመን እንሞክራለሁ። ደግሞ ሁላችንም እንሳሳታለን ሰዎች አለን እንዴ ለአንቺና ደግሞ ለተሰማ ቤት ፈልግ፣ ይከራያላችኋል። እርሱ ግን ምን አይነት ሰው ነው? በጣም ልዩ ሰው ነው ማለት አባቴ እንኳን የእርሱን ያህል አልተረዳኝም። እኔ እኮ ማረባና ባለጌ ልጅ ነኝ። በእርግጥ ለሁሉም ነገር መቸኮሌ ስህተት ነበር። ልጅ አታለኝ ነው። አገባሻለሁ፣ አብረን እንኖራለን ብሎ አሞኝቶኝ ነው። አባቴንም የሚንከባከብልኝ ስለነበር አመንኩት። ከሴት ገንዘብ ይቀበል ነበር የተባለ እውነት ነው። እኔ እኮ ሁሉንም ነገር የሰሙ መስሎኝ ነበር። አልሰሙም እንዴ? ከሰማሁት ውጪ ሌላ ያልሰማሁት ነገር አለ እያልሽኝ ነው? ልጅ እኮ የአምራን ቅምጥ የነበረው ነው። ምን? የኤሚ ሹፌር የነበረው ልጅ። ስለዚህ አውቆ ነው ሹፌር ሆኖ እዚህ ቤት የመጣው ማለት ነው። አንቺን ፈልጌ ነው እዚህ ኤሚ ሾፌር ሆኜ የመጣሁት ነው የሚለው። ይሄ እርኩስ ነው ህይወቴን ያመሰቃቀለው። ወይ፣ የማንን መጫወቻ አሁን የነበር የከረምኩት? አቶ ተሰማ፣ እንዴት ዋልክ? ምን ሰላም አለ ብለሽ ነው? ባለጌን ከወለደ እኮ የገደለ ፀደቅ የተባለው አባባል ልክ ነበረ። እንግዲህ አንዴ ሆነ ሆኗል። እኔ ግን የገረመኝ የልጇን አባት እዚህ አጠገባችን አስቀምጣ ምንም ነገር አለመተንፈሷ ነው። እቺ ባለጌ ምን አፋላት እና ታወራለች? ወይኔ እንግዲህ ጓደኛችን ነበረ ለልጄ ሚስት ትሆናለች ብሎ እዚህ ድረስ ያመጣት በጣም ይቅርታ። ወይዘሮ ዝም ብለሽ ለካ ባለጌነቷን ስለተረዳሽ ነው እንደዛ ስታያት የነበረው ካለፈም በኋላ እኮ ቢሆን ማወቅህ ጥሩ ነው። ከዚህ በኋላ ኑሐሚን የምትባል ልጅ የለችም፣ ሞታለች። እሱ። አረ ተው ተሰማ፣ ማለቴ አቶ ተሰማ፣ ምንም ቢሆን እኮ የወለድካት ልጅ ነች። ኤደን እንኳን የእሷን ያህል አላስቀየመችም። ለማንኛውም ያው እንግዲህ እንደዚህ ሆና እዚህ ቤት መቀመጥ እንደማትችል ታውቃለህ፣ መቼስ ይገባሃል። ያው እዚህ ቤት ውስጥ ሴቶች ልጆች አሉ፣ ይሄን እያዩ ካደጉ ጥሩ ነገር አይፈጠርም። አታስቢ፣ ወይዘሮ ዝናሽ እኔ ራሴ ኮተቷን ይዛ ከዚህ እንድትወጣ ነው ማድረጋት። አንተስ ማለት የሚንከባከብ ሰው ያስፈልጋል። ብዙ ነገር በራስ ማድረግ አትችልም። ለዚህ ደግሞ የዛችን እርኩስ ሴት ልጅ ስም እንዳጠርብኝ። እኔም እኮ እያሰብክ ያለሁት ስለአንተ ነው። አታስቢ፣ ከዚህ በኋላ እኔ ራሱ እዚህ የመቆየት ሀሳብ የለኝም። አንድ ጊዜ ፈጣሪ ለመከራ ፈጥሮኛል። ምን ይደረጋል እ አቶ ተሰማ፣ እኔ እህት እያለሁ በፍጹም አንተ ጎዳና ላይ አትወድቅም። ከላይ ኩንጋ ተነጋግረን ቤት እንከራይልሀለን። እንድትንከባከብ ደግሞ ልጅህም ልጅ አትበያት እሷ። ከላይ ልጅ ብቻ ማን ይንከባከብሃል እና አሁንም በድጋሚ ራስ ልታጠፋ ነው ማለት ከዚህ በፊት የሚበር መኪና ውስጥ ገብተ ራስ ልታጠፋ ነበር የሚባል ነገር ስለሰማ ነው ይቅርታ አንዴ የሞተ ሰው ድጋሚ የሞታል ብለሽ ታስቢያለሽ እዚህ ነው የምልታደርግ ምጣ ከዚህ ምሩ በኋላ ቤት ድረስ የምልታደርግ ምጣ የልጄን እናት ኖ ምን ፈልግ ነው ሰማኛለ አሁን ሌላ ነገር ሳይከተል ኤንግ ቢለቀውት